አድምጠን እንመለስ። አክሱም ለመሄድ ፈልገናል ያላችን፣ እኔ ዋስትና አልወስድም። አዲስ አበባ ያለችው እመቤታችን ማርያም፣ ደብረ ሲና ያለችው እመቤታችን፣ ህዳር 21 የሚከብር እመቤታችን፣ ሁሉ እመቤታችን ናት። ግን አክሱም ድንገት ሊከሰት የሚችለው ነገር አይታወቅም። ምሽት እንኳን አደረሳችሁ። ደቅ ይህኛ ሽምጭ ያለ ነው ዘራይ ኮ ቤት ነው ያለ ልጅ ለሌለው ልጅ እየሰጠች፣ ለተቸገረው የመስረዳው ወላሌት አምላክ ላዘኑ፣ ለጠቆሩ፣ ለከተማ ጫጫታ፣ ለከተማ ስቃይ ተቃያቸው እህት ወንድሞች፣ ወገኖች ይህ ስሙ ወላሌት አምላክ። ይህ የትግራይ እየተቀደስን የዘራይ ቆ እየባረቀች እየተቀደስን እየተባረክን ምንም የተፈጠረ ነገር የለም። ወላዲተ አምላክ ይቅር ትበላቸው። አባታችን እኛንም ይቅር ትበላ። ምንም የተፈጠረ ያ በእንደዚህ አይነት ነው። አያችሁ፣ ኦርቶዶክሳውያን ፈተና የሚበዛው ይሄ መሰናክል ነው። እልል ልትሉ ደስ ሊላችሁ ይገባል። በፈተና ጸንታችሁ፣ በፈተና ተግታችሁ መኖር እንዳለባችሁ የጽዮን ልጆች። እኛ ጽዮን እየሄድን ምንም የሚፈጠር ነገር የለም። ይሄው እየባረከች እየተባለ እየተቀደሰ ደስ ዝሉ ነው። ወላዲተ አምላክ እያየ እየተጎበኙ ኢየሩሳሌም ያለ